እንደ እኔ ደስ ያለ ሰው ማን ነው? አዴ ወደ ቤቷ መመለሷ፣ ወደ ቀድሞ ስራዋ፣ እንዲሁም ደግሞ ፍቅር ሰላም ማውራዷ፣ የፍቅር ነገር ደግሞ በጣም ገርሞኛል። እንዴት ተለወጠች? ወይስ ነገር ይዛለች? የፍቅር ነገር አይታወቅም። እናትየው ወደዛ ስትመለስ እውነት ፍቅር አትለወጥም፣ ወደ ቀድሞ ቦታ አትመለስም። ግራም ያጋባ ነገር ነው። ወደ በአንዴ ወደ መልአክ ተቀየረች እና እንደዚሁ ብትዘልቅላትና በቃ የቅርብ ጓደኛ ብታደረጋትና እና ስራ መገዟ ሲቅር፣ ግን ሰላም ብትሰጣት፣ ቤት ውስጥ እንደ እህት ብትሆንላት፣ ግን ደግሞ ታርቃት እሷን መስላት ወይም ደግሞ ደህና ሰው መስላ በዚህ መልኩ ደግሞ እንዳትጎዳት ፈራውኝ። ምክንያቱም አሁንም ዞሮ ዞሮ ዴቫ አለኝ ዴቪስ ጋር ላይ ድረስ ፍቅር እንደው የአዴን ሰላም ትሰጣታለች ብዬ ላስብ፣ እውነት ሰላም ከሰጠቻት ምንም ካላለቻት እኔ እንጃ፣ በቃ እውነትም ሰው ይቀየራል ማለት ነው። ያው እናትየው ናት ተቆጥታ ቅርታ እንድትጠይቅ ያደረገቻት። ያለ አዴ ደግሞ ፍቅርን ማንም የሚችላት ሰው የለም። እውነትም አዴ መልካም ሰው ናት። ቤቱን አቁማ ሄደችው እሷ ናት። እናትዮም እዛ እናቷ ጋር ሆና እናትዮ የምታስታማት አዴ ስላለች ነው። ቤቱን ቀጥላት አርጋ ስለምትይዝላት ነው። አዴን ማኖ ፍቅርንም በጸባይዋ እንደዛ ከዛ ሁሉ ጸባይ ጋር የያዘቻት አዴ ናት ማለት ነው። ስለዚህ ስለዚህ የሌላ ሰራተኛ ቢተው ወይ ደሞ ሌላ ሰው ቢሆን እንደዚህ ሁሉን ነገር ችሎ ይቋቋም ብዬ አላስብም። ያው አዴ የራሷ ችግር ቢኖርባትም አባቷንም ብትሸሽም ለእናትየዋን ብታስብ እናቷንም ለመርዳት እህቷንም ለመርዳት ለማስተማር፣ ለማሳከም የራሷ ችግር ቢኖርባትም ግን ደግሞ ያው ሌላ ቦታ እጄ እሰራለሁ፣ ሌላ ቦታ ገብቼ ሰራለሁ ይላል አንዳንድ ሰው ማለት። የአዴ ትግስት በጣም የሚገርምና የሚደንቅ ነበር ማለት ነው። እና አሁንም ደግሞ ያው እንግዲህ ለጊዜ እህት መስላታለች፣ ይቅርታ ብላታለች። ብላት አለች፣ ስራውንም አግዝሻለሁ ከእንግዲህ በኋላ እህት ሆንሻለሁ ብላታለች። ፍቅር እስኪ እናያለን፣ አብረንም እናየው ይሆናል። እንዴም በጣም ደስተኛ ነው። ሊዱም እንደዛው ያው እንግዲህ እና ዳይመንድም ወደ ቀድሞ ቦታቸው ተመልሰዋል። ወደ ቤታቸው አሹግም ምስኪን በጣም አሳዘነኝ፣ እነዛ ደበድቡትና። እና ሜዳ ላይ ትቶ ትሄዱ ማለት ነው። እና መስኪን እናትየውም ታማሚናት ተጎዳሹ ማለት ነው። ሮማንን አስመለጣለሁ ብሎ ከነንትና ጋር ማለት ከነደመቃ ጋር እነሱ እንኳን አምልጠዋሉ። ግን ሮማንን አሁንም እነ ዳይመንድ ያስወጧታል ብዬ ያስባለሁ። ከዛ ከሰውዬ ስር ማለት ነው። የሰውዬ ጅብ ነው። እስከ መቼ ነው የሚያስራት? ካገባት በኋላ ማለት ነው። እና እና ዳይመንድ ወይ ደግሞ ከአሹ እና ከብሬ ጋር ተነጋግሮ ያስወጧታል ብዬ አስባለሁ ሮማን ማለት ነው። ከዛ ከእስር ያስወጧታል ብዬ አስባለሁ ማለት ነው። ውድ ቤተሰብ እንግዲህ ባርኮትም ለዛ ለቤዛ ሰዎች ተወሰነ ብር ሰጥቶ መጥተዋል። ምንም ሳያረጋግጥ ቤዚዮው በገዛው ውጃለች፣ ትዋረጅ፣ ስልክም እያወራች ምንም እያለች ኤላ ወይንም ደግሞ እንትን አለ ላይ ትደርስባችኋለች ብዬ አስባለሁ። እንግዲህ እና ይሄን ይመስላል አዴ ከዛ ሁሉ ከሰውዬ እስርም ከዛ ሁሉ አምልጣ ከቤቷ ወደዚህ ተመልሳ ስለመጣች በጣም ደስ ይላል ማለት ነው። ፍቅርም በዚሁ በቃ እህት ብትሆናት ና ጸባዩን ብታስተካከል ቆንጆ ነው። ዴቪማውን በጣም ደስ ብሎታል በሚገባ ማለት ነው። ምክንያቱም እሱም ተደርቦ ባያስከፋት ኑሮ ሁሉ ነገር ተደራርቦባት አትሄድም ነበር። አዴ ማለት ነው። እና ውድና የተከበራችሁ የሚቀጥለው ደግሞ ምን እንደሚሆን አብረን የምናየውናን ማለት ነው። እንግዲህ ላይክ ሳብ እያደረጋችሁ ከእኔ ጋር ሆኖ በዚሁ አጋጣሚ ከልቤ አመሰግናለሁ። ኮመንት የምታደርጉልኝ ውድ እህቶቼ፣ ክበሩልኝ፣ ክብር ብር በሉልኝ። መልካም ቆይታ ይሆንላችሁ።